እንዳንተ አይነት ቅን የሆኑ አገልጋዮችን ያብዛለን። እውነቱን የሚናገሩ የእውነት እኔ ሶፊ ተው ፕሊስ፣ አትኝ እንደዚህ እኔ ተሰማኝ እንደምናገሩ በጣም በቃ ከልብ የሆነ ነው አስተያየት አይተ ቃኝተ አሁን እኔ ስለ እኔ ባወራ ሶፊ ስለራሱ ቢያወራ ፓስተር ሶፊ ምንም እውነት አይመስልም። ግን ስለኛ እንደዚህ ገለልተኛ የሆነ አካል ብዙ ጊዜ ከኛ ጋር ተወያይቶ የማያቅ ነገር ነገሮች በጣም አይቶ ያመዛዘነ ሰው እንዲህ አይነት የበሰለ ሀሳብ ሲሰጥ በጣም ነው ደስ የሚለው እና እናመሰግናለን። እግዚአብሔር ስትልም ለማለት ያህል እንዴት እንደሚደሰቱ ዛሬ ተደውሎልኝ ነበረ እና ሰው አገኘኝ አገኘኝ በአካል ማለት ነው እና አንተና ሶፊ አሉኝ። ለዛ ነው የደወልኩልኝ ነበር አንተና ሶፊ አሉኝ አልኳቸው። ስለ ኦርቶዶክስ ጥሩ እያወራችሁ ነው አሉኝ እሺ አልኩኝ የምሬን እኮ ነው እና ምን ችግር አለው ጥሩ የሆነውን ነገር ጥሩ ነው ማለት የተረዳ ነው እኔ ደግሞ በጣም ዛሬ ልክ ላይ ብለ ሆ ደርስ እናንተ ጋር አሁን የገባሁትና ስለ ክርስቶስ ነበር የሚወራው በጣም እኛ ቤት እንደዚህ በጣም ማቹር ሊያደረጉ የኦርቶዶክስ መምህራን ይገባሉ እና የምሬ ነው አንድ የሚያደረገን ነገር እያወራን ነበረ በቃ አንድ የሚያደርገን ነገር አለ። ደግሞ በጣም በብዙ ነገር ጥሩ ነገር ኦርቶዶክስ ጋር እንዳለም ደግሞ እናወራ እያልኩ ነበር። እና ምን እንዳሉ እነሱን ልክ አውርቼ የተጨረስ ነው አንተ ጋር እንትን ያልኩት። አንተና ሶፊ ግን አሉ በቅርብ ትሄዳላቸው አይሉኝ። ወዲያውኑ ሄድ ወዲንም ሶፊ ችግር የለውም አንተና እኛ እንደነሱ አንችለውም። ሱ አይዞህ እኔ መንፈሳዊ አባቴ ነው፣ ሶፊ መንፈሳዊ አባቴ ነው። ምን ትሆን እንግዲህ ልደት፣ እኛ ሀገር ፓስተርዬ ምን ተለምዶ መሰለኝ ምን ተለምዷል መሰለኝ እኛ ሀገር መስጠት አንድ ሚኒት አርገ አንተን ልደት እያስተጋባ ነው። አንተ ሲመጣ ምና ለመሰለ ፓስተር ቪዲዮን አይቼ ያለው እኛ ገር ሁል ጊዜ ከአንተ ፈረንጅ ይልቅ የኔ ፈረንጅ ይሻላል የሚል እሳቤ ነው እንጂ ያለው፣ አንተ ያልከውን ነገር ቀድሞ ያሰውዬ ብሎት ቢሆን ኖሮ ያጨበጭቡለት ነበር ሐሳቡን ነገር ግን አንተ ቀድመሃቸው ስለተረዳ አንተ ቀድማቸው። ሁለተኛ የቱኛው መጽሐፍ ቅዱሳዊ እሳቤ ነው? እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። እኔና ልደት ዛሬ እንድቀመጥ እዚህ ጋር እንድንቀመጥ ያደረገን እስካሁን እንጫወታለን መነጋገር ባለብን ጉዳይ እንነጋገራለን፣ ተከባብረን ነው እንጂ ቢንቀኝ ለሰከንድ ቶለሬት አላደረገውም ተጨቃጭቀን ተሰዳድበን እንለያያለን። አሁን የሚናደዱበት ምክንያት ለምን ከእነሱ ጋር አትሰዳደቡም ለምን አትጨቃጨቁም ነው። ለዘላለም አልሰዳደብም፣ ለዘላለም አልጨቃጨቅም። መጽሐፍ ቅዱስ ከአፋችሁ በጎ ቃል ይውጣ ነው የሚለው። ስለዚህ ያየሁትን በጎ ነገሮች በሙሉ አፕሪሺየት አደርጋለሁ፣ አደንቃለሁ። ዛሬም ለዘላለም በዚህ ምክንያት እኔ ላይ የሚወረወር የትኛውም ሰልፍ ካለ እግዚአብሔር ይመስገን። መጀመሪያም እግዚአብሔር ትከሻይን ሰፋ አድርጎ ነው የፈጠረኝ። አንቀርቅብ ሸከማቸዋለሁ። የትኛውም ንግግራቸው ስለ ኦርቶዶክስ ቤተክርስቲያን ክፉ በማውራት በፍጹም የሚመጣ ለውጥ የለም። እኔ እነ ልደትን አመስግኛለሁ፣ ፈለገን አመስግኛለሁ። ጋዲሳን አኪለን እማቃቸውን የማላቃቸው እምጆች ያመሰገንኩበት ምክንያት እስካሁን ስለ ገድል አላወራንም። እኔና ልደት ከተገናኘን ስንጫወት በግላችን ተጫውተናል። ስናወራ መጽሐፍ ቅዱሳዊ ሀሳብ ነው ያወራ ነው አለቀ። ሶ ኢትስ አ ቢግ ፕሪቪሌጅ ለእኛ ማለት ነው። አትሊስት ስለ ወንጌል ማወራው ሰው ስለ ወንጌል አንድ መጽሐፍ ያግባባናል። ኢቭን ሲያወራኝ ከሰማንያ አሐዱ አውራ። እኔ ያለ ሰማንያ አሐዱ አላወራም አላለኝም። እኔ በተቀበልኩት ልክ መጥቶልኝ በስልሳ ስድስቱ ዮሐንስ ወንጌልን እየጠቀሰ እያወራኝ፣ እኔ እሱን የምገፋው ከሆነ ሶሪ። እንግዲህ ኢየሱስ ክርስቶስ አምላክና ጌታ ሆኖ ሳለ በምድር በተበላለሰበት ጊዜ ከዘፍጥረት እስከ ራእይ ስለ እሱ እያወራ እሱ ግን በፈሪሳውያን እግር ስር ቁጭ ብሎ ይማር ነበረ። ቁጭ ብሎ ይማራል፣ ይጠይቃል። ምን ይላል? እድል የሰጡት ጊዜ ነው ጥቅልሉን አንስቶ ወንጌል ለመናገር እድል ያገኘው። ስለዚህ ወንጌል አንዱ ኮሚኒኬሽን እኮ ነው፣ ከሰዎች ጋር በምንድን ነው ኮሚኒኬሽን ስኪል ይፈልጋል እኮ። እስቲ እኔ ጋር ያለውን ነገር ለማየት እኮ መቅረብ አለበት። ልደት ልደት ጋር ያለውን ነገር እኮ ለማየት መቅረብ አለብኝ። ሁልጊዜ ለምድረው አጌንስት የምንሆነው የሚል አስተሳሰብ ይዘህ ስለመጣህ ነው ፓስተርዬ፣ በሌላ አይደለም፣ ስለሰማህ በጎ ስለተናገርክ በጎን፣ ደግሞ አዎ በጎ ነው ማለት። የሚያስከፍልህ ዋጋ ካለ ደግሞ አውል ዘር ፎር ከአንተ ጋር ነኝ፣ እኔ ፓስተር፣ ለሰከንድ ለምነግርህ ያላቸው አንዳንዶች ትልቁ አቅማቸው መሳደብ ነው፣ አንተን ስም ማጥፋት ነው። ይስደቡ። ስለ ክርስቶስ ብትሰደብ ምን ችግር አለ? እውነትና መጽሐፍ ቅዱስ እውነትን ታውቃላቸው፣ እውነት ዓርነት ያወጣቸዋል ነው። በዚህ ጉዳይ ለሰከንድ ዲስከሬጅ እንዳትሆን፣ ዲስግሬስ ሊያደርግህ ቢፈልግም ኢቭን። እንዲህ አይነት ልትሄዱ ነው ካለ አልሄድኩም፣ እዛው ነኝ በላቸው። ገና የት ነው የሄደው? እዛ ነኝ ያለሁት፣ በቃ ነው። እስቲ ምን እንደሚያደርጉ የዘላለም ህይወት በክርስቶስ የተሰጠ እንጂ በደቡ አይደለም። የተሰጠኝ የሆኑ ሰዎች አምጥተው የሚሰጡኝ የሚያነሱት አይደለም። የዘላለም ህይወት የተሰጠን ክርስቶስ ኢየሱስ በቀራኔው መስቀል በሞተልን በዛ የደም ዋጋ ሄዳን ነው። እና አጀንዳ ሊያደርጉ ይፈልጋሉ። ትንሽ ገና አንተ ገና ስለጀመርክ ነው። ገና ብዙ ይሉሃል፣ በብዙ ስምህን ያጠፉታል። ባሏልክበት ያውለዋል ምንም እንዳትጨነቅ አርባ አውራ እንደዚህ ተነጋገር። መጠየቅ የምትፈልገውን ጠይቅ። ስለ ማወቅ ሰው እኔ እኔ ሙስሊሞች እናደንቃቸዋለ። ሙስሊሞችን ለምን እንደማደንቃቸው ታገር ስለማይመለከታቸው አንድ ልጅ አለ። አሁን እኔ የማውቀው ልጅ ስለ ክርስቲያኖችን አታክ ለማድረግ መጽሐፍ ቅዱስ ተምሮ ክርስቲያን ሆነ። በቃ አሳ ጎርጓሪ ዘንዶ ያወጣል አሉ። ይጠይቅ ሰው አትሊስት እንቀራለም እንደዚህ እና ከዛ አንጻር ስለሆነ ዲስከሬጅ እንዳትሆን ፓስተር አሌክስ ዬ እኔም ጠዋት ደውዬ አወራሃለሁ በዚህ ጉዳይ ላይ ልትለው የምትፈልገው ነገር ካለ በዚሁ አጋጣሚ ልደትም ስላለ ቪዲዮ ሰርተን ስለነበረ በፊት በፊት የፈጠሩትን ነገር ልትነገ ይችላል ለእሱም መመርቻ ስለሚሆነ፣ ልደትዬ እኔ ምን መሰለ ትልቁ ነገር ሁሌ እናገራለሁ። እኔ የፎይ ተማሪ ነኝ። ያ ማለት ምን ማለት ነው? ብዙ ቪዲዮዎቼ ላይ አወራለሁ እና ይጠይቁኛል ሰዎች። ወደ ስድስት ወር እሱ ጋር እየተማርኩ ነው እኔ አያቀኝም። ልክ ለማንኛውም ሰው እንደሚያስተምረው ከሶስት ሰዓት ጀምሮ ያሉትን ትምህርቶች ማለት ነው። እና አንዳንዴ እንዲሁም ላይቭ ገብቼ እፎይ ገብቷል። እኔ እዛ ስለመማር ሄጅ ያለሁላለሁ። አሁን ያለኝን ካራክተር ያመጣሁት ከእፎይ ነው። ያ ማለት ምን ማለት ነው? አንዳንድ ጊዜ እንዲህ አይነት ነገሮች ማውራቴ ክሬዲቱ መስጠት አለብኝ። ይሄ እኔ ባህሪ አይደለም። ያው እንደ ማንኛውም ሰው ለሃይማኖቱ አግሬሲቭ የሆነ ባህሪ ያለው ሰው ስለነበርኩ ማለት ነው። ግን እሱ ጋር የመስማት ነገሩ እደነቅበታለሁ። ያስጨርሳል። እኛ እንኳን ስንናደድ በቤታችን ሰው ነው የምናወርዱ፣ አያወርድም። እና ከእፎይ ምን ተማርኩኝ? በደንብ ያነባል፣ በደንብ ይጠይቃል፣ በደንብ ሀሳብ ይሰጣል። ምንም ችግር ከዛ እኔ ወደ ልብ የመጣው እኔ ለምንድን ነው ከኦርቶዶክስ ጋር መስማት የሚያቅተኝ? በቃ ወሰንኩ። ለምንድን ነው የማልሰማው? እስቲ እንዲያወሩ እድል እንስጥ። ከዛ ምን አረግኩ መሰላችሁ ከዛ ምን አረኩ መሰላችሁ፣ ልክ መጀመሪያ ቀን ላይ ማይንዴ ተስተካከለ። በቃ መስማት አለብኝ፣ ሲያወሩ መታገስ አለብኝ ቁጭ ብዬ። ከዛ ምን አረኩኝ ገባሁ፣ የእናንተን ትምህርት መስማት ጀመርኩ። የፈለገ ጋ ገብቼ ነበር እንዲሁም ፈለገ ጋ ትንሽዬ ቪዲዮ ተቆርጣ ያለች እና የኢትዮጵያ ኦርቶዶክስ እና እኛ አንድ የሚያደርገን ብዬው ፈለገ ምን አለ ቶ አይ፣ ግድ የለህም አንድ አደለንም ሲለኝ ነን ብዬ ተቆርጦ ቁጭ ብሏል። ከዛ ጊዜ ጀምሮ ሁሉም የሚሉትን መስማት ጀመርኩ። ከዛ ለካ ኦርቶዶክስ እኒህ ነው የሚለው ከዛ አሁን የምናምንበትንና ማናምንበትን እየለየው መጣው። ታዲያ መቀራረቡ ምን ይቸግራል? ለምን አንሰማቸውም? ለምንድን ነው ለመልስ እንኳን አሁን ፓስተር ሶፊ እንዳለው ስለማናቀው ነገር እንዴት መልስ እንሰጣለን? እና አንዳንዴ ቤታችሁን ከፍታችሁ በትዕግስት በጣም ጸጥ ብላችሁ ጋብዛችሁ ሰዎች ጋር ስትነጋገሩ እኔ ለወጣቶቹ ብያለው እዛም እንትን ቪዲዮ ሰርቼ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ በዚህ ጊዜ የመጡ ወጣቶቹን አድናቂ ነኝ። ትዕግስታቸው፣ ለሃይማኖታቸው ባለ ትምህርት፣ በጣም የተደራጀ ትምህርት አላቸው ብዬ ቪዲዮ ሰርቼ አለው። በርቱ ቀጥሉ። እናንተ በጣም የምትገርሙ ናቸው። ለምንድን ነው እንደዚህ የምለው? ብዙ ወጣት ባይብል እንዲያነብ አድርጋቸዋል። በጣም ብዙ ወጣቶችን በሃይማኖት እኒጻረና አድርጋችኋል፣ እና ከእናንተ ተምረናል። አንድ እንዲያውም በቀደም ምን አደረግኩ መሰለ ፓስተር ከኦርቶዶክስ ቤተክርስቲያን ወጣት ቲክቶከሮች ምን እናማራለን ብዬ ከፈትኩ ማለት ነው። ከዛ እኔ ቁጭ ቁጭ አረጉ እንደዚህ። አሁን ወጣቶቹን ብታይ ፓስተር ቁጭ ብሎ ነው የሚሰሙት። ከዛ እድል ይሰጠዋል በጣም እንድትናገር ከዛ ይጠይቀዋል። እኛ ጋስ ገብቷል። ይህን ኳሊቲ ለምንድን ነው ማንማረው ይህ እኮ በጣም ጥሩ ነገር፣ ሰላማዊ ውይይት ቀጣ። ከዛ የጋራ የሆኑ ነገሮች እኮ አሉን። ቅድም አንተ እንዳልከው ምናል ከስልሳ ስድስት ነው የሚነሳው በብዙ መልኩ ማለት ነው። ስለ ሥላሴ በለኝ፣ ስለ ነገረ ክርስቶስ በለኝ፣ ስለ ድንግል ማርያም በለኝ፣ ስለ ውኃ ጥምቀት እንከራከራለን እኮ። ጥምቀት ያድናል አያድንም፣ አንድ በሚያደርገን ነገር። ስለዚህ የትርጉምና የሆነ ነገር ልዩነት ካለን በቃ ተቀባብለን ለሌላ ጊዜ እንገናኛለን። እኔ የወለደችኝ እናት ያለች ኦርቶዶክስ ናት። አውራለሁ ከእሷ ጋር ምንድን ነው። በዚህ ጉዳይ ላይ በወጣቶቹ ትልቅ ክሬዲት። አሁን እኔ ቤት ማን መሳለ በቀደም የገቡት መምህር በረከት የሚባሉ አሉ። ታቋቸው ከሆነ አላውቅም፣ አሜዚንግ ሰው። ቀጥሎ ሊቀ ሊቃውንት ማን ናቸው ገቡ፣ አሜዚንግ ነገር። ከዛ እኔ ቤት ገብተው ሀሳብ ሲሰጡ ሲያስተምሩ፣ ሰው ጥያቄ ሲጠይቅ ሲመልሱ በቃ እና ምን እያልኩ ነው ፋይናሊ እነ ልደት ጋር ያለው በጣም በዚ አጋጣሚ ልዩነት የሚያመጣ የሰዎችን በጣም ስሜት የሚጎዳ ንግግር በፍጹም ለመሰላችሁ፣ ሰውን መጥፎ ተናግሮ ወደ ሃይማኖት ማምጣት አይቻልም፣ እውነትን ተናግሮ እንጂ እውነት ደግሞ እጃችን ላይ ያለውን ያንን መጽሐፍ ቅዱስ በማውራት ውስጥ ያለ ነው። እና በዚህ አጋጣሚ አግኝቻቸዋለሁ፣ ወዳቸዋለሁ። በደስታ ነው ከእናንተ ጋር አሁን እያሳለፍኩ ያለሁት። እና ፓስተር ሶፊ ይሄን ሲያደርግ ብዙ ጊዜ ጥያቄ ነበረኝ፣ እና አሁን ግን እየገባኝ ነው። እንዲሁም እርሱን ምን አልኩኝ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን፣ አሁን ይገባኝን ብዬ ነው እርስ የሰጠሁት ሰላማዊ ነገር፣ መልካም ነገር በሆኑ ነገሮች ላይ እንዲህ አስባለሁ ለማለት ነው ፓስተር ሶፊ በጣም የምር ደስ የሚል ሀሳብ ይሆናል። ሚዛናዊ የሆነ ሰው የሚሰጠውን ሀሳብ የሚሰጠው ፓስተር እግዚአብሔር ያክብር። ከዛም ከዚህም ያለውን ነገር በስነስርዓት በጨዋነት ማዳመጥ ለማንኛውም ሰው የሚጠቅም ነው እንጂ የሚጎዳ ነገር አይደለም። እናንተም እድል መስጠት እኛም ለእናንተ እድል መስጠትና እስኪ ምንድን ነው የምትሉት እ ምንድን ነው የምንለው ምንድን ነው ሶፊ ምንድን ነው የሚያም ነው አሌክስ ምንድን ነው የሚያም ነው ምንድን በምንድን ነው እየተለያየን ያለ ነው። እስኪ የሆነ ሰዓት እንስማቸው። እኛስ ምን እንደምል ምን ያውቃሉ ወይ እኛ ምናምነ ያውቃሉ። እንዲህ አይነት ድሎችን መፍጠር አንዳችን ለአንዳችን የተዛባ አይነት አመለካከት እንዳይኖረን ያደርጋል። የተዛባ አመለካከት እንዳይኖረን ያደርጋል። ደስ የሚል ነገር ነው። ይህ አስተሳሰብን ይህ አመለካከት እንዳይለወጥብ፣ እንደ ሀሳብ አንድ ነገር የምጨምርልህ ግን ዲቫይን ሾ ላይ ባትቀርብ ሌላ ሶፊ ነው የሚያገኝህ። እዛ ፕሮግራም እንደሚሰራ ገብተህ ነበረ ሚት ቃል ገብተህ ነበረ። በፍጹም በፍጹም ሀሳብንማ መቅረብ አለብህ። መጠ ምን አልከኝ? ኢንተርቪው አንተን እኔ ተወዳጆች ብቻ እንደሱን የምናደርገው ግን አሌክሶ እንግዲህ በተናገረው ላይም ጥሩ አሳባት እንግዲህ ያው ውርጅብኞች አሉ። ሀ ማይንድ ኦፍ ክራይስት ላላርፎርድ የክርስቶስ ልብ አለ እኔ ጋር እና የክርስቶስ ልብ ደግሞ እንኳን አንድ መጽሐፍ ቅዱስ ከፍተን ከምናወራቸው ሰዎች ጋር ቀርቶ ኤቲስት ኢየሱስ የለም የሚሉትንም ሰዎች ልናወራቸው፣ ኢየሱስ የለም ወይም እግዚአብሔር የለም ያስባላችሁ ምክንያት ምንድን ነው ብለን ጠይቀ ነው። ከዛ መድኃኒቱን የምትነግረው ባልጠየክበት ሁኔታ ግን ዞር በል ከዚህ ኢየሱስ የለም እግዚአብሔር የለም የሚል ብሎ ሰዎችን ሪጀክት ማድረግ በእርግጥ ለጊዜው ለሃይማኖት የቆምክ ብዙዎችን ያስደሰጥክ ይመስላል። ግን ሪሊ የክራይስት ማይንድ ሴት ነው ወይ ያ ብለህ ብትል በፍጹም እንደሱ አይነት አልነበረም። ያው የፊልጵስዩስ ጸሐፊ ምዕራፍ ሁለት ቁጥር አምስት ላይ ይህ በክርስቶስ ኢየሱስ የነበረ ሀሳብ በእናንተ ዘንድ ይኑር ነው የሚለው እና የክርስቶስ ሀሳብ ምን አይነት ነበር፣ በእኛ እንዲሆን ብዙ ሰው እንደ ክርስቶስ ድንቅና ታምራትን ማድረግ ይወዳል። ግን የክርስቶስ ሀሳብ ደግሞ አይገኝብንም ማለት ነው። ስለዚህ የክርስቶስ ሀሳብ ነው ይሄ ልል ፈልጌ ነው። አሌክስ ፓስተር ምን እያለ መሰላችሁ

ነው የሚለው፣ አይደለ ፐዝል አለች እኮ እሷን እንደዚህ ጋር አድርገህ ይጠናል። አገኘዋል አገኘዋል። ቀጥል ፓስተር አንተ በጣም ወደ ቲክቶክ ከመጣሁ ጊዜ ጀምሮ በጣም ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ነገር እያወቁ እና ሶሻል ሚዲያ እንግዲህ ወደ አስር ዓመት አይሆነኝም። ፌስቡክ እንግዲህ በጣም ፓስተር እንደምታውቀው ለረጅም ጊዜ አስተምሬ ያለው ፌስቡክ ላይቭ ላይ። አሁን ግን ልክ ቲክቶክ የፈጠረው ምንድን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት በገሃዱ መጥቷል። አሁን እንግዲህ እኛ ጋር ያለውንም ነገር በደንብ እንድናየው በደንብ እውቀት እንድናከማች እነሱን እንድናውቅ በጣም ብዙ ጊዜ ያለው ነገር ምንድን ነው በአንድ ጥቅስ ታማልዳለች፣ አታማልድም ነበር። አሁን ወጥቷል። ከዛ ተቀይሮ የቸርች ሂስትሪ ይወራል፣ የቸርች ፋዘርስ ይወራል፣ ቀጥሎ ስለ መጽሐፍ ቅዱስ ይወራል። ሶ እኔ በጣም አማኞችንም የማበረታታው ምንድን ነው እጃችን ላይ ያለውን ነገር በደንብ በእውቀት ቤዝ የሆነ ነገር ያስፈልገናል። ስለዚህ አሁን እየመጡ ያሉ ጊዜዎች በደንብ ማለት ዝም ብሎ በጭፍን ጥላቻ የምናልፈው ጊዜ አይደለም። በደንብ እንዲሁም ይልቁንስ እነሱስ ምንድን ነው? አሁን እኮ ከእፎ የምወድለት ነገር በጣም የኔ እንግዲህ መጨረሻ በጣም ማለት ነው፣ እፎይ ትልቁ ችሎታው ያነበበ ነው። በቃ በዛኛው ሳይድ ያውቃል? በዚኛውም ሳይድ ምንድን ነው የጠቀመው? የትኛውንም አይነት ንግግሮች ይህ በተፈጠሩ መድረኮች ላይ ማለት ነው። ለእኛ አሁን ምንድን ነው የተማርነው የእነዚህ ወጣቶች መምጣት በደንብ የተደራጀ ነገር እንድናውቅ እንድናጠና፣ ለመነጋገር እድሎች እንዲፈጠሩ ጥሩ ምቹ እንትን ፈጥሮለናልና ጋይስ። በጣም ወጣቶቹ በተለይ ልደት ጋዲሳ፣ ናኪ ምናምን አሜዚንግ ነገር ነው። በጣም በእናንተ የወንጌላውያን በጣም እንትን እየሆነ ነው ይሄ በጣም እየተነቃቃን ነው እንዴ፣ እነሱ ጋ አሪፍ ነገር እንዲ የሆኑ ነው። ሌላውም መሰለ ፓስተር ሶፊ የምወድላቸው እውነቴን ነው ምለ ይሄ ተቋም ላይ ያላቸው ነገር በቃ፣ አሁን ዛሬ እኛ ጋር ነበሩ። በጣም ብዙ ቤቱን በአብዛኛው ኦርቶዶክስ ያ ናቸው እና ምን መሰለ የቤተ ክርስቲያናችን ትምህርት የቤተ ክርስቲያናችን ትምህርት ለምስ ተቋም ማክበር። አሁን በመካከል የሆነ ችግር ቢፈጠር አሁን በቀደም ልደት እኔ እያየ ሆኝ ማለት ነው ከእፎይ ጋር የመጀመሪያ ቀን ላይ የሆነ ግጭት ተፈጠረ ተብሎ መቶ ይቅርታ ሲጠይቅ አሜዚንግ ነገር ነው። የተማርኩ ይቅርታ በቃ በዚህ በኩል ነበር አልተግባባንም፣ እንደዚህ ነው እንዲያስቤ። ነው እኔ ከታች ነኝ፣ ማንም አያውቀኝም? ግን እየተማርኩ ነው። ተቋም ማክበር፣ አባቶችን ማክበር ገብቷል፣ ያለውን መንፈሳዊ ስርዓት መጠበቅ፣ እኔ ትልቅ ለእኛ ትምህርት ነው። አባቶችን ማክበር። አሁን እንትን ነበረን እኛ ምንድነው አድዋ ላይ አላቅም። ፓስተር ሄደ ከሆነ ትላንት እዛ ነበረ፣ ሄጄ ነበረ እና ትልቅ አባቶች የነገሩን እነ ዶክተር ቶሎሳ እነ ፓስተር ዳኒል የነገሩን ትልቁ ነገር አባቶችን የማክበር ቀደምትን ማክበር ምናምን እየተባልን ነበርን፣ እና ለዚህ ዘመን ላለን አገልጋዮች አሜዚንግ ነገር ነው። በርቱ፣ ቀጥሉ። በማንኛውም ነገር እኛ አለን፣ የምሬን ነው እንደ ሀገርም እንዲያውም አንድ ቪዲዮ ለቅቄያለሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ይሄኔ ምን እንደሚፈጠር ብለናል። በሌላ ሳይድ የነበረውን ነገር ለማጉላት ማለት ነው። ሌሎቹ ሲመጡ ማናችንንም ምንም ለማድረግ ነው የምናስበው፣ አንድ ነን። ሰው እያልኩ ያለሁት ነገር ምንድነው፣ ወጣቶቹ ጋር መልካም ነገር አለ፣ አስተማሪ ነገር አለ። በዛ ነገር እንጠቀምበታለን ለቴ ነው። እና እንነጋገራለን፣ እንቀራረባለን፣ እንዋደዳለን በጣም አንድ በሚያደረገን ነገር። ልዩነቱ እኮ እንዳለኩ ነው። አምንን አለ ኦርቶዶክስ ነበርክ እንዴ? ቀድመ ይቅርታ። አዎ፣ አዎ፣ ቤተሰቦች አንተም ኦርቶዶክስ ነበርክ። ኦኬ። ከዛ በኋላ ሚወጣው በጣም አመሰግና ምስለነበረን ጊዜ መሸብኝና ትንሽ እኔ ሀሳብህን ስትጨርስ ነበር የጠበቅኩ ያለሁት ሌሊት ስለነበር የተነሳሁት ትንሽ አረፍ ለማለት እያሰብኩ ነበር። ይቅርታ ከተፈቀደ ችግር የለም። ስላገኘው ደስ ብሎኛል። ለማንኛውም እሺ፣ እሺ። እግዚአብሔር ያክብርልኝ።